እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በባዶ ሆድ በፍጹም መጠጣት የሌለባችሁን መጠጦችን እናም የሚያስከትሉትን አደጋ እነግራችኋለሁኝ። ከነዚህ በተጨማሪ ደግሞ በምትኩ በባዶ ሆድ ምን መጠጣት እንደምትችሉም እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ ላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሃሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አሁን ከምነግራችሁ ከነዚህ መጠጦቹን ለምን መራቅ እንዳለባችሁ እናም እያንዳንዱ መጠጥ ሊያስከትለው የሚችለውን የጤና አደጋዎችን በዝርዝር አብራራለሁ። ባዶ ሆድ ወይም ደግሞ ጨጓራ በጣም ስሜታዊ ነው። የጨጓራ ግድግዳችንም ለጉዳት የተጋለጠ ነው። አሲድነቱም ከፍተኛ ነው። እናም የመጠጡን ተጽዕኖ የሚቀንስ ወይም ደግሞ የሚያዘገይ ምግብም አይኖርም። አንዳንድ መጠጦች የጨጓራ ግድግዳን ሊያበሳጩ፣ አሲድነትንም ሊጨምሩ፣ ስኳርን ሊያነሳሱ ወይም ደግሞ የሆርሞን ሚዛንንም ሊያዛቡ ይችላሉ። ታዲያ በባዶ ሆድ በፍጹም መጠጣት የሌለባችሁን ዋና ዋና መጠጦችን ልንገራችሁ። አንደኛ ቡና ነው፣ በተለይ ጥቁር ቡና። ቡናን በባዶ ሆድ መጠጣት የሌለባችሁ ለምን መሰላችሁ? ቡና የጨጓራ አሲድን ይጨምራል፣ የጨጓራ ግድግዳን ያበሳጫል፣ ኮርቲሶልን ወይም ደግሞ የጭንቀት ሆርሞንንም ይጨምራል። ቶሎ ባታስተውሉትም በጊዜ ሂደት የምግብ መፈጨት ችግሮችን ሊያስከትልባችሁ ይችላል። አደጋውም ጋስትራይተስ ወይም ደግሞ የጨጓራ ግድግዳ መቆጣት፣ የጨጓራ ማቃጠል፣ አሲድ ሪፍለክስ ወይም ደግሞ የጨጓራ አሲድ ወደ አፍ መመለስ፣ ጭንቀት ወይም ደግሞ የልብ ምት መጨመር፣ የሆርሞን መዛባት፣ የምግብ ፍላጎት መቀነስ፣ በኋላ ላይ ደግሞ ከመጠን በላይ መብላትን ያስከትላል። ሁለተኛ የኢነርጂ ወይም ደግሞ ኃይልን የሚሰጡ መጠጦች ናቸው። በተለይ በተለይ አሁን ላይ በጣም ብዙ ሰዎች እነዚህን እያተኮሩ ወይም ደግሞ እየጠጡ ነው። እነዚህ የኢነርጂ ወይም የኃይል መጠጦች ከፍተኛ ካፌን እናም ስኳርን ይይዛሉ። የነርቭ ስርዓትን በድንገትም ያናውጣሉ። የደም ግፊትን እናም የልብ ምት ድንገተኛ መጨመርንም ያስከትላሉ። ጨጓራችን ባዶ ሲሆን ስኳር በፍጥነት ከመጠን በላይ ይዋጣል። አደጋውም ፈጣን የልብ ምት፣ ከፍተኛ የሆነ የደም ግፊት ማዞር፣ በኋላ ላይ የደም ስኳር ድንገተኛ መውረድ፣ ከፍተኛ ድርቀትና የጨጓራ መበሳጨትንም ያስከትሉብናል። ሶስተኛ አልኮል ነው። ማንኛውም አይነት አልኮል ማለት ነው፣ ቢራ፣ ወይን እንዲሁም ደግሞ ጠንካራ የሆነ መጠጦችም ቢሆን አልኮል ወዲያውኑ ወደ ደም ስር ይዋጣል፣ በባዶ ሆድ ሲሆን ጉበታችንም ወዲያውኑ ይጨናነቃል፣ የጨጓራ ግድግዳንም ያበሳጫል፣ ድንገተኛ የደም ስኳር መጠን መቀነስንም ያስከትልብናል። አደጋውም ፈጣን የሆነ ስካር ይከሰታል፣ የሆድ ሕመምና ማስታወክ፣ ቁስለት፣ የጨጓራ ቁስለት ወይም ደግሞ መበሳጨትን፣ ዝቅተኛ የደም ስኳር መጠን እንዲሁም ደግሞ ማዞርና ራስን መሳትንም ሊያስከትል ይችላል። ከፍተኛ ድርቀትና የጉበት መጎዳት ወይም ደግሞ የጉበት መጨነቅን ያስከትላል። አራተኛ ቀዝቃዛ ውሃ ነው፣ በበረዶ የቀዘቀዘ ማለት ነው። ይህ ቀዝቃዛ ውሃ በባዶ ሆድ የምግብ መፈጨት ስርዓትን ያናውጣል። የምግብ መፈጨት ሂደትን ያዘገየዋል። በሆድ ውስጥ ያሉ የደም ስሮችንም ያጠባል ወይም ደግሞ ያኮማትራል። በተለይም ስሜታዊ በሆኑ ሰዎች ላይ ምቾት ማጣትንም ሊያስከትልም ይችላል። አደጋውም የሆድ መኮማተር፣ የምግብ መፈጨት መዘግየት፣ የሆድ መነፋትና የሜታቦሊዝም ለጊዜው መዳከምን ያስከትላል። ጠዋት ላይ ምንጊዜም ቢሆን ለብ ባለ ውሃ ብትጀምሩ መልካም ነው። አምስተኛ የሲትረስ ፍራፍሬ ጭማቂዎች ነው። የብርቱካን ጭማቂ እና የወይን ፍሬ ጭማቂ ምክንያቱም በጣም አሲዳማ ናቸው። የጨጓራ ግድግዳ ላይም በጣም ከባድ ነው። ከመጠን በላይ አሲድም እንዲመረት ያደርጋል። ምግብ ሳይኖር ስኳር በጣም በፍጥነትም እንዲዋጥም ያደርጋል። አደጋውም አሲድ ሪፍለክስ ወይም ደግሞ የጨጓራ አሲድ ወደ አፍ መመለስ፣ የልብ ማቃጠል፣ የሆድ ህመም፣ በየቀኑ ከተወሰደ የጥርስ ኢናሜል መሸርሸር እናም የሆድ መነፋትንም ያስከትላል። ታዲያ ሎሚ የተቀላቀለበት ውሃን መውሰድ ምንም ችግር የለውም። ግን ጠንካራ የሆነ የሎሚ ጭማቂ ወይም ደግሞ ጁስን በባዶ ሆድ በፍጹም መውሰድ የለባችሁም። በባዶ ሆድ የሎሚ ውሃን ከጠጣችሁ ግማሽ ሎሚ ከጨመቃችሁ በቂ ነው። በጣም ጠንካራ ብዙ ሎሚዎችን መጠቀም የለባችሁም፣ አደጋን ያስከትላል። ስድስተኛ ሶዳ ወይም ደግሞ ለስላሳ መጠጦች ናቸው። ምክንያቱም ካርቦኔሽን ስኳርና አሲዶች የጨጓራ መበሳጨትን ያስከትላሉ። ወዲያውኑ ሆዳችን እንዲነፋም ያደርጋሉ። የደም ስኳርንም በፍጥነት ያነሳሳል ወይም ይጨምራል። ምንም አይነት የአመጋገብ ዋጋ ወይም ደግሞ ጥቅምም የላቸውም። አደጋውም ከባድ የሆነ የሆድ መነፋት፣ ጋዝና ምቾት ማጣትን ያስከትላል። አሲድ ሪፍሌክስ ወይም ደግሞ የጨጓራ አሲድ ወደ አፍ መመለስ፣ ከፍተኛ የኢንሱሊን መነሳት ወይም ደግሞ መጨመር፣ ረሃብና ክብደት መጨመርንም ያስከትላል። ሰባተኛ ወተት ነው። ወተት ጠንካራ የጨጓራ አሲድ መለቀቅን ያበረታታል። ላክቶስ ከሌሎች ምግቦች ጋር አንድ ላይ ካልተወሰደ ለመዋሃድ በጣም ይከብዳል። ትንሽ የላክቶስ ችግር ባለባቸው ሰዎች ላይ ደግሞ ጨጓራንም ሊያበሳጭ ይችላል። አደጋውም እንደ የሆድ መነፋት፣ ጋዝ፣ ማቅለሽለሽ፣ የሆድ መኮማተርና ላክቶስን መቋቋም በማይችሉ ሰዎች ላይ ተቅማጥንም ሊያስከትል ይችላል። ስለዚህ ከምግብ በኋላ ብትጠጡ ተመራጭነት አለው። ስምንተኛ ከፍተኛ ስኳር ያላቸው እስሙዚዎች ናቸው። ጤናማ ቢሆኑም ከልክ በላይ ስኳር ካላቸው ጉዳት ይኖራቸዋል። ምክንያቱም የፍራፍሬ ስኳሮችም በጣም በፍጥነት ይዋጣሉ። ድንገተኛ የደም ስኳር መነሳትን ያስከትላል። ሆድን ባዶ ሲሆን ፋይበር እንደ መከላከያ አይሰራም። በኋላ ላይ ደግሞ ረሃብን ሊጨምርብንም ይችላል። አደጋውም የኢንሱሊን መነሳሳት ወይም መጨመር፣ ራስ ምታት፣ በአንድ ሰዓት ውስጥ ረሃብ ድጋሜ መከሰትና የስብ ማከማቸትም ሊከሰት ይችላል ማለት ነው። ዘጠነኛ ውሃ ያልተቀላቀለበት አፕል ሳይደር ቪኒጋር ነው። ምክንያቱም አፕል ሳይደር ቪኒጋር በጣም አሲዳማ ነው። የጨጓራ ግድግዳን ያቃጥላል። የጥርስ ኢናሚልንም ሊያዳክም ይችላል። ማቅለሽለሽንም ያስከትላል። አደጋውም ጋስትራይተስ፣ የጨጓራ ማቃጠል፣ አሲድ ሪፍለክስ ወይም ደግሞ የጨጓራ አሲድ ወደ አፍ መመለስ፣ የጥርስ መጎዳት ያስከትላል ማለት ነው። በጣም ጥንቃቄ ማድረግ አለባችሁ። አፕል ሳይደር ቪኒጋር ጥሩ የሚሆነው ከውሃ ጋር ስትቀላቅሉት፣ እሱንም አንድ ማንኪያ አፕል ሳይደር ቪኒጋርን በአንድ ብርጭቆ ውሃ ቀላቅላችሁ በባዶ ሆድ መውሰድ ትችላላችሁ። ውሃን ሳትቀላቅሉ ግን አፕል ሳይደር ቪኒጋርን አይደለም በባዶ ሆድ፣ በማንኛውም ሰዓት እንደዚሁ መውሰድ የለባችሁም። በጣም ከባድና አደገኛ ነው። በጣም አሲዳማ ነው ማለት ነው። ስለዚህ ከባድ ችግርን ያስከትላል። ስለዚህ ከምግብ ጋር መውሰድ ወይም ደግሞ በውሃ መቀላቀል በውሃ መቀላቀል በጣም ምርጡ መንገድ ነው። በቀን እስከ ሁለት ማንኪያ መውሰድ ትችላላችሁ አፕል ሳይደር ቪኒጋርን አንድን ብርጭቆ በአንድ ማንኪያ፣ ሌላውን ሁለተኛ ማንኪያውን ደግሞ በሌላ አንድ ብርጭቆ ውሃ አስቀላቅላችሁ በተለያየ ሰዓት ጠዋትና ወይም ደግሞ ከሰዓት በኋላ ወይም ማታ ላይ መውሰድ ትችላላችሁ። አፕል ሳይደር ቪኒጋርን ግን በፍጹም ብቻውን መውሰድ አይቻልም። ይህንን ማወቅ አለባችሁ። አስረኛ ደግሞ ሻይ ነው። በተለይ ጠንካራ የሆነ ጥቁር ሻይ ወይም ደግሞ አረንጓዴ ሻይ በባዶ ሆድ አይጠጣም። ምክንያቱም ታኒን ታኒንን ይይዛል፣ ሆድን ወይም ደግሞ ጨጓራን ያበሳጫል ማለት ነው። አሲድነትንም ይጨምራል። ብቻውን ሲወሰድ ማቅለሽለሽንም ሊያስከትል ይችላል። የብረት ወይም ደግሞ የአይረን መዋሃድንም ሊቀንስ ይችላል። አደጋውም የጨጓራ መበሳጨትን፣ ማቅለሽለሽ አሲድ ሪፍለክስ፣ ራስ ምታትና የደማነስ ባለባቸው ሰዎች ላይ ድክመትንም ሊያስከትል ይችላል። በተለይ በተለይ ከምግብ ጋር የደማነስ ኖሮባችሁ ከምግብ ጋር ሻይን ባትወስዱም መልካም ነው። ታዲያ በባዶ ሆድ ለመጠጣት ደግሞ በጣም ምርጥ የሆኑ እናም የሚመከሩ መጠጦች የምንላቸው ጠዋት ላይ መጠጣት ከፈለጋችሁ ውሃን ለብ አርጋችሁ ያላቃጠለ ማለት ነው ለብ ያለ ውሃን መጠጣት ትችላላችሁ። የምግብ መፈጨትንም ያነሳሳል ማለት ነው። ከዕፅዋት የተቀመሙ ሻዮችን እንደ ካሞሜል፣ የዝንጅብልና የሚንት ሻይን መጠጣት ትችላላችሁ። ሞቅ ያለ የሎሚ ውሃን መጠጣት ትችላላችሁ። በጣም በትንሹ የተበጠበጠ ግማሽ ሎሚ በቂ ነው። በአንድ ብርጭቆ ውሃ ውስጥ ግማሽ ሎሚን ጨምቃችሁ ሞቅ ያለ ማለት ነው፣ የሎሚ ውሃን በመጠጣት ቀናችሁን ብትጀምሩ በጣም ምርጥ ነው ልዩ ያደረጓል ቀናችሁን። እንዲሁም የኮኮናት ውሃ መጠጣት ትችላላችሁ። በተጨማሪም ቀላል የሆነ የዲቶክስ ውሃ ሰውነታችንን የሚያጸዳ የዝንጅብል፣ የሚንትና የኪያር ድብልቅን ውሃ አንድ ላይ አዘጋጅታችሁ መጠጣት ትችላላችሁ። እነዚህ በባዶ ሆድ ለመጠጣት ሴፍ ወይም ደግሞ ጤናማ የሆኑ መጠጦች ናቸው ማለት ነው። ቀናችንንም በጣም ብሩህ የሚያደርጉ መጠጦች ናቸው። ቅድም የጠቀስኩትን ግን አስር መጠጦችን በፍጹም በባዶ ሆድ ባልኩት መጠን መውሰድ የለባችሁም ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ።